ዛሬ የምናወራው ስለ አንድ ልዩ ሰው ታሪክ ነው ዓለምን የለወተው በሰራዊት ብዛት ሳይሆን በሐሳብ ኃይል ብቻ ስለሆነው ስለ አርስቶትል አዎ ይሄ አባባል ሁሉንም ነገር ይናገራል የእሱ ኃይል የጦር ሜዳ ላይ አልነበረም በፍጹም ኃይሉ የነበረው በአእምሮ ውስጥ ነው አስተሳሰብን በመቀየር ላይ እሺ፣ እንዴት ነው ይሄ ሊሆን የቻለው? እንዴት ነው አንድ ሰው ከብዙ ሺህ ዓመታት በፊት የነበረ ሰው እኛ ዛሬ የምናስብበትን መንገድ ሊቀርጾ የቻለው? ይሄ ነው ዋናው ጥያቄያችን። እና ይሄንን ለመመለስ እስቲ በጊዜ ወደኋላ እንጓዝና ታሪኩን ከመጀመሪያው እንጀምር። እንግዲህ ታሪኩ የሚጀምረው ከክርስቶስ ልደት በፊት በ384 ዓመት ስታጊራ በምትባል የጥንቷ ግሪክ ከተማ ነው። እና አባቱ ተራ ሰው አልነበረም። የንጉሱ የግል ሐኪም ነበር። አስቡት እንግዲህ አርስቶትል ከልጅነቱ ጀምሮ ያደገው እውቀትና ስልጣን ባለበት አካባቢ ነው። ግን ገና በልጅነቱ ትልቅ አደጋ ደረሰበት፤ ሁለቱንም ወላጆቹን አጣ። ይህ ነገር ልቡን በመራራነት ከመሙላት ይልቅ ወደ ሌላ አቅጣጫ ገፋው፤ ጥልቅ ጥያቄዎችን እንዲጠየቅ አደረገው፤ ስለ ህይወት፣ ስለ ሞት ለምን የምትለው ጥያቄ የህይወቱ ሁሉ መሪ ሆነች። እናም አስቡት በሰባት ዓመቱ የዓለማችን ዝነኛ ትምህርት ቤት ወደ ሆነው የፕላቶ አካዴሚ ተላከ። እዛ ያሳለፈው ለቀጣዮቹ ሀያ ዓመታት ነው። ግን ዝም ብሎ ተማሪ አልነበረም። የፕላቶ ዓይን የገባ ምርት ተማሪው ነበር። አእምሮ በጣም ስለታም ነበረ። እነዚህ ላይ ነው ትልቁ ልዩነት የሚመጣው። መምህሩ ፕላቶ ትኩረቱ ሰማይ ሰማይ ላይ ነበር ስለ ሐሳባዊው ዓለም ስለ ፍጹም ነገሮች ነበር የሚያስበው አሪስቶትል ግን አይ አይ እግሩ መሬት ላይ ነበር እዚህ አሁን የምናየውን የምንዳሰሰውን ነገር ነው ማጥናት ያለብን የሚል አይነት ሰው ነበር ፕላቶ ስለ ፍጹም ዛፍ ሐሳብ ሲያወራ አሪስቶትል ደግሞ ቆይ ቆይ እቺን ፊት ለፊታችን ያለችዋን ዛፍ እመርምሪል ነበር እና ይሄ ልዩነት ነው የቀሪ ህይወቱን ሙሉ የለወጠው እንግዲህ ፕላቶ ሲሞት ሁሉም ሰው የጠበቀው አሁን የአካዴሚው መሪ የሚሆነው አሪስቶትል ነው ብሎ ነበር። ምክንያቱም እሱ ነበር ምርጥ ተማሪው። ግን ምን መሰላችሁ? አልተመረጠም፣ ተገፋ። እናም አቴንስን ለቆ መሰደድ ነበረበት። ይሄ ግን ለታሪኩ ሌላ ትልቅ ምዕራፍ ከፈተለት። በስደት ላይ እያለም ዝም ብሎ አልተቀመጠም። አይ በሊስቦስ ደሴት ላይ የባህር ፍጥረታትን ማጥናት ጀመረ። የተመለከተ የመደበ የባዮሎጂ ሳይንስ መሰረትን እዛውን የጣለው። እናም አንድ ቀን የታሪክን አቅጣጫ የሚቀይር ጥሪ ደረሰው ከመኬዶንያ ንጉሥ ልጁን እስክንደርን እንዲያስተምርለት እና ለሚቀጥሉት ዓመታት የዓለማችንን ታሪክ የሚቀይረውን ልጅ፣ ታላቁ እስክንደር የሚሆነውን ልጅ አስተማረው። ይሄ እኮ በታሪክ ከተመዘገቡት ትልቅ የመምህርና ተማሪ ግንኙነቶች አንዱ ነው። ሎጂክ ሥነ ምግባር ፖለቲካ ሁሉንም ነገር አስተማረው በቃ የዓለምን አሸናፊ አእምሮ የቀረጸው አርስቶቴል ነበር ማለት ይቻላል እናም እስክንድር ዓለምን በቁጥጥሩ ስር ሲያውል አርስቶቴል ወደ አቴንስ ተመለሰ ግን በዚህ ጊዜ እንደ በፊቱ የተገፋ ተማሪ ሆኖ አይደለም የተመለሰው በፍጹም አሁን የዓለማችን ሀያል ሰው መምህር ሆኖ ነው የገባው እናም የራሱን ትምህርት ቤት መሰረተ ላይሲየም ይባላል ግን ይሄ ትምህርት ቤት በጣም የተለየ ነበር። ተማሪዎቹ የሚማሩት ክፍል ውስጥ ቁጭ ብለው ሳይሆን የተራመዱ ነበር። ለዛም ነው ተመላላሾች የሚል ስም ይወጣላቸው እና ዋና ዓላማው የሰው ልጅ ያወቀውን እውቀት በሙሉ መሰብሰብ፣ ማደራጀት እና መመደብ ነበር። ትልቅ ዕቅድ ነበር እና ስፋቱን ዩ ውስጢ ወሰን አልነበረውም። ከሎጂክ እስከ ፖለቲካ፣ ከባዮሎጂ እስከ ግጥም፣ ከሥነ ልቦና እስከ አስትሮኖሚ ሁሉንም ነገር ነበር የሚያጠኑት። በቃ የዛን ዘመን እውቀት በሙሉ በአንድ ቦታ የመሰብሰብ ያህል ነበር፣ ልክ እንደ ሕያው ኢንሳይክሎፒዲያ። እናም በአቴንስ ተጽዕኖ ጣራ ከነካ በኋላ ታሪኩ ያልተጠበቀ አቅጣጫ ያዘ። ሁሉም ነገር ተገለባበጠ። ምክንያቱ ደግሞ በ323 ዓመተ ምህረት ታላቁ እስኪንደር በድንገት ሞተ። ግዛቱ በሙሉ ትርምስ ውስጥ ገባ። እናም አቴንስ በስኪንደሩ ወዳጆች ላይ ተነሳች። ከነዚህ መካከል ደግሞ የቀድሞ መምህሩ አርስቶትል አንዱ ነበር። እናም ከአቴንስ ከመሸሹ በፊት አንድ ታዋቂ አባባል ተናገረ። አቴንስ በፍልስፍና ላይ ሁለተኛ ጊዜ ኃጢአት እንድትሰራ አልፈቅድም አለ። ይህ ማለት ምን ማለት ነው? ሶክራቴስን ገድለውት ነበር አይደል? እኔን ደግሞ እንደዛ አያረጉኝም። ታሪክ ራሱን አይደግሞም ማለቱ ነበር። እናም በስደት ያለ ሞተ። ከዛ በኋላ የሆነው ነገር ግን በጣም ያስተነገጥ ነው። የአርስቶትል ስራዎች በሙሉ ጠፉ። አስቡት፣ የአንድ ታላቅ አእምሮ ስራዎች ከታሪክ ሊሰረዙ ምንም አልቀራቸውም ነበር። ለስንት ጊዜ መሰላችሁ? ለሁለት መቶ ዓመታት፣ ለሁለት ክፍለ ዘመናት ሙሉ የአርስቶትል ስራዎች በአንድ አቧራማ ምድር ቤት ውስጥ ተቆልፎባቸው ነበር። ዝምታ። ይሄ ቁጥር ብቻውን የእውቀት ቅርስ ምን ያህል በቀላሉ ሊጠፋ እንደሚችል ያሳያል። ግን ታሪኩ እዚህ ላይ አያልቅም። አሁን የምንገባው ወደ መጨረሻው እና በጣም አስደናቂው ታሪኩ ክፍል ነው። የጠፉት ስራዎቹ እንዴት እንደገና ተገኙ? እንዴት ህይወት ዘሩ? የጽሁፎቹ ጉዞ ራሱ ሌላ ፊልም የሚሰራለት ታሪክ ነው። አስቡት ከአቧራማው ምድር ቤት በአንድ ሮማዊ ተገኝቶ በሮም ተደራጅተው ከዛ፣ በእስላማዊ ወርቃማ ዘመን በነበሩ ምሁራን ተተርጉመውና ተተበካቁ፣ በመጨረሻ ወደ አውሮፓ ተመልሰው የዩኒቨርሲቲ ትምህርት መሰረት ሆኑ። ከስልጣኔ ወደ ስልጣኔ ሲጠባበሉት ነው የኖሩት። ይህ ባይሆን ኖሮ ዛሬ ስለ አርስቶትል የምናውቀው ነገር አይኖርም ነበር እና እዚህ ላይ ነው ከዋና ሐሳቦቹ አንዱን የምናገኘው። ዩዳይሞኒያ ይላል። ይህ ዝም ብሎ ደስታ ማለት አይደለም። አይ በጣም ጥልቅ ነው ትርጉሙ። አንድ ሰው በበጎነት በዓላማ እና በልሕቀት ሲኖር የሚሰማው የማበብ የመትረፍረፍ ስሜት ልክ አንዲት አበባ ሙሉ አቅሟን ተጠቅማ ስታበብ እንደምናየው ማለት ነው። ሌላው በጣም ተገባሪና ቁልፍ ሀሳቡ ደግሞ ወርቃማው አማካይ ወይም ወርቃማው ሚዛን የሚለው ነው። ምን ማለት ነው? ጥሩ ሕይወት የሚገኙ ጽንፎችን በማስወገድ በመካከል ያለውን መንገድ በመያዝ ነው ይላል ለምሳሌ ድፍረት በፈሪነት እና በጭፍን ድፍረት መካከል ያለ ሚዛን ነው አደል? እና ይሄ መርህ እስከ ዛሬ ድረስ ህይወታችንን ለማስተካከል የሚረዳ ትልቅ መሳሪያ ነው። እና ይሄ በጣም ዝነኛ አባባሉ ሁላችንም የምናውቀው ይመስለኛል። እኛ በተደጋጋሚ የምናደርገውን ልሕቀት እንግዲህ ድርጊት ሳይሆን ልማድ ነው ይላል። በቃ ባህሪ የሚገነባው በአንድ ጀግንነት ስራ አይደለም፣ በፍጹም ይልቁንስ በየቀኑ በምናደርጋቸው ትንንሽ ነገሮች በሊማዶቻችን ነው። እናም ወደ ዋናው ነጥብ ስንመለስ የአሪስቶትል ተጽዕኖ በዘመናዊው ዓለም ላይ ልክ እንደምንተነፈሰው አየር ነው። በዙሪያችን አለ፣ ግን ብዙ ጊዜ አናስተውለውም። ሳይንስን የምናጠናበት መንገድ፣ የፖለቲካ አስተሳሰባችን ሌላው ቀርቶ የኮምፒውተር ፕሮግራሞች የሚሰሩበት ሎጂክ እንኳ መሰረቱ የአሪስቶትል የአስተሳሰብ ስርዓት ነው። ስለዚህ ይህንን ትንታኔ የምንዘጋው በአንድ ትልቅ ጥያቄ ነው። አሪስቶትል ከ2400 ዓመት በፊት የጠየቀውን ጥያቄ ወደ እኛ በመመለስ የሰው ልጅ ሕይወት ዓላማ ምንድን ነው? እኛስ ለዚህ ጥያቄ መልሳችን ምንድን ነው? ይሄ የእያንዳንዳችን የግል ጥያቄ እና ፈተና ነው።